አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን፣ ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክስ ማኅበሩን ለመጉዳት እንገስሰዋለን፣ እንወቅሰዋለን። ከማንም በታች ነው፣ እንደማንም ሰው ነው፣ እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ ሁለት ላይ እንዲላል ለብስ ያላዊ እንከም ምዕሩ ካይበ ገሰጽኩ እድኩ አንድ ሰው አንድ ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል ይሄንን ሰውዬ መንገር አለብን ምዕመንም ምኑን አባቶች ካልነገሩ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስፀው ካልሰማ አምሮ ለካላን ከማዕላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያን፣ የሚጎዳ ነገር ከሆነ እናሳውቅበታለን። እና በአደባባይ ቤተክርስቲያን የሚጎዳ ስራ የሚሰራን ሰው ዝም ንል እንለው አይገባም። እስከ መጨረሻው ጫፍ ቢሆን ቢሆን የመጨረሻው ጫፍ ማለት የመጨረሻ ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይህንን ማድረግ ይገባል።